እንትን ነበሩ። ያው እናቴም አባቴም አባቴ በጣም ቤተክርስቲያን ይመላለስ ነበረ፣ ነገሮች ነበረ ከዚህ በፊት ይመላለስ ነበረ እና ያው እሱ ነው ስለ ሃይማኖቱ የሚያውቀው የነበረው። ግን ያንን ነገር እሱ እንደዛ የሚያደርጋቸው ነገራቶች እኛንም እንድናደርጋቸው እንትን ይለን ነበረ። እንደዚህ በቃ ያው ጣዖት ማምለክ ነው መስገድ ነው እነዚህ ኢሳን ዓለይሂ ሰላም ጌታ ነው ብለው የሚያመልኩት ነበረ። ያን ያን ደግሞ በቃ የእኔ ቤተሰቦች ፋሚሊዎች ይህንን ነገር እንድናደርግ እንትን ይሉን ነበረ ማለት ነው። ያው እኔ ነግሬሽ ያለው ባለፈው ጓደኞቼ በሙሉ እንዳለ ሙስሊም ነበሩ ትምህርት ቤት ላይ እና ሙስሊሞቹ የሚያርጉት ነገር በጣም የማርከኝ ነበረ። ሂጃብ አደራረጋቸው፣ ሰላት አሰጋገዳቸው በጣም ነበር የሚማርከኝ የነበረው እነሱ ትምህርት ቤት ላይ እነሱ ሲሰግዱ እንደዚህ ብዙም እንትን አይባልም ነበረ። ያኔ ብዙም ለሰላት ቦታ አይሰጣቸውም ነበረ ያኔ ትምህርት ቤት ላይ ማለት ነው እና ተደብቆ ሲሰግዱ አውቆ እናጠናለን ብሎ ነበረ የሚወጡት የነበረው እና ጓሮ ላይ ሲሰግዱ ደብተራቸው ምናምን ምንጠብቀው እኛ ነበረ ማለት ነው እና እነሱ የሚያደርጉት ነገር እኛ እኔ በጣም ይማርከኝ ነበረ እና እንደነሱ ፀጉር የመሸፈን ፈልግ ነበረ። እነሱ አንድ ቀንም ፀጉራቸው ክፍት አያደርጉም ነበረ። እኛ ደግሞ በቃ ጸጉራችን ክፍት ነው፣ ሱሪ ነው ናረገው። እና ይሄን ይሄን ነገር የነሱ ማህያት እኔ በጣም እንትን ነበር እና የሆነ ጊዜ ላይ በቃ አንዷ ጓደኛ ስለ እስልምና እንድትነግረኝ የሆነ እስልምና እንዴት ነው ምናምን፣ በቃ እኛ ጋር እንደዚህ ነው፣ እኛ ጋር እንዲህ ነው እያለች በቃ የሆነ አስቀናሽ አለው ነገር አለ አይደለ? በቃ ቅኝ እኛ ጋር እንዲህ ነው የሚለው ነገር እንትን ትላይ ነበረና በቃ እኛ ቤት ያለው ነገር በጣም የሚደብር ሀያት ነው። ሞች ቤት ደግሞ በጣም ደስ የሚል ሀያት ነው ያለው፣ በቃ የሆነ ድባቡ በቃ ብቻ እንጃ። ክርስትና ላይ ስትሆኚ ወላ የሀገር ሰው ሆነሽ የምትሄጂ ነው የሚመስልሽ ማለት ነው። እኔ ብቻዬን ብዙ ሰው ሆኜ ነበረ መሄድ የሚመስለኝ ማለት ነው። ያው ከረሳሹ ብዬ ነው ማስታወስሽ፣ ባለፈው ነግሬሽ ነበረ እና እኔ አንድ ሰው ነኝ ግን ደግሞ በጣም ብዙ ሰው ሆኜ የሚሄድ ነበር የሚመስለኝ ማለት ነው። እና በቃ ሙስሊሞች ቤት ደግሞ ስገባ በጣም ድባብ አለ፣ እንደዚህ ጸጥታ ነገር አለ። እኛ ቤት ደግሞ አራት ነን ግን የሀገር ጫጫታ ነው ያለው ማለት ነው። በቃ ረብሻው ምናምኑ እና ሁሌ አባቴ ቤተክርስቲያን ሲሄድ እንደ አባቴ፣ ለምንድነው አንተ እንደዚህ አይነት ነገር የምታደርገው ምናምን ብዬ ጠይቀው ነበረ ና ሁሌ አንድ ትንሽ የእህት ነበረችኝ እሷን ይዘዋት ሄድ ነበረ። ቤተክርስቲያን ሲሄድ እኔ አብዛኛውን ጊዜ እኔ እሺ ብዬ እሄድ ነበረ ቤተክርስቲያን ሲሄድ ማለት ነው። የሆነ ወይ ግሬን አሞኛል የሆነ ነገር ምናምን ብዬ እቀር ነበረ። የሆነ ጊዜ ላይ በቃ አንድ እህታችን የመጀመሪያ ታላቅ እህታችን ነበረች። እሷ ከቤታችን ወደ አዲስ አበባ ትሄዳለች። ወደ አዲስ አበባ ስትሄድ ወደ አዲስ አበባ ስትሄድ ያው ሁላችንም ክርስቲያኖች ነን። እሷ ደግሞ ያው ሰው ቤት ተቀጥራ ለመስራት ነበር አዲስ አበባ የሄደችው። አዲስ አበባ ገብታ ተቀጥራ ሰው ቤት እየሰራች እያለ የአንድ ጓደኛዋን ነበረችና ቤት ተከራይተች ከምንሰሪ ውጭ ከኔ ጋር አብረሽ ስሪ ምናምን ብላት ኬክ ቤት እንድትሰራ እንትን አደረገቻት ማለት ነው። እና ኬክ ቤት እየሰራች አጋጣሚ የሆነ ልጅ ተዋውቃ በዛ አጋጣሚ ልጁ ሙስሊም ነበረ እና እሷ አጋጣሚ ትዳር መጣላት ማለት ነው። ያ ትዳር ሲመጣላት ነው እሷ አጎቴ ጋር መኖር ጀመረች። አጎቴ ቤት ሲያኖርች ያለ ትዳር መጥቶላት፣ በዛ አጋጣሚ በሸሪዓ ፍርድ ቤት እሷ ኒካ ታሰረላት ወቶ ሙስሊም ሆና፣ ክርስቲያን ነበረች። ያው ከዛ ሙስሊም ሆና እሱን አገባችው ማለት ነው። በእስልምና ደግሞ ክርስቲያን የሆነ ሰው ኒካ ማሰር ስለማይችል ያው ሁላችንም ክርስቲያን ስለነበርን በሸሪዓ ፍርድ ቤት የሚካ ታስሮላት አግብታ እየኖረች እሷ ከኛ ተነጥላ ሙስሊም ሆና፣ ቤተሰብ በጣም አዘነ። እሷ በመስለማ ማለት ነው በቃ እስልምና በጣም ክፉ ነገር በጣም በቃ ገዳይ ምናምን አድርገው ነበር የሚያስቡት የነበረው እና እስልምና ላይ ስትገባ እህቴ በጣም ቤተሰብ በጣም እንትን አላት ማለት ነው። ቤት እንዳትመጣ እሷን ነቤት መጣ ቤተሰብ እንዳትጠይቅ ሆነች በቃ በመሀል ማለት ነው እና ይህ ነገር ደግሞ ቤተሰብ ላይ እኛ ላይ ደግሞ ተጽዕኖ አደረ ማለት ነው። እሷ እሷ የምታመልከው እምነት ሌላ፣ እኛ የምናመልከው እምነት ሌላ እሷ ጋራ እንደዚህ ግድግዳ ምናምን ወረቀት ላይ ስዕል ምናምን መሳም የለም፣ ለአንድ አላህ ብቻ ነው የምሰግደው። እኛ ጋር ደግሞ እነዚህ እነዚህ ነገራቶች አሉ። እና የሆነ ሰዓት ላይ እኛን እንትን ለማለት ፈልጋ እኔ ደግሞ ወደ እስልምና ያለው ነገር በጣም እንትን ማለት ጀመርኩኝ ማለት ነው። እና ብዙ ጊዜ ጎረቤት ያሉ የሆነ ሙስሊም አባት ነበሩ፣ አላቸነተልፊርዶስ የፈቃቸው አሁን በሀያት የለውም እና ስለ እስልምና ብዙ ነገር ይነግሩን ነበረ። እስልምና እንደዚህ እንደዚህ ነው እንዲህ እንዲህ ነው ሁላ በቃ ለአባት እናት ክብር እንዳለ ክርስቲያንም ብትሆኝ እናትና አባቶች ማክበር እንዳለብሽ ይነግረናል ማለት ነው እና የሆነ ጊዜ ላይ እኔ ቤት አጎቴ የሆነ የማርያም የማርያም ቀን ነው ምናምን የሚባል አለ ማለት ነው ያን የማርያም ቀን ሊያከብር እኛ ትምህርት ቤት ነበረን እና ከትምህርት ቤት ስንመጣ አጎቴ ለማርያም በዓል የሆነ ነገር አዘጋጀው ማለት ነው። ድግስ ነገር አዘጋጅቶ ሁላችንም ከትምህርት ቤት ስንመጣ ኑ ምሳ ብሉ ምናምን ብሎ እዛ ቤት ጠራን። እና ያኔ ነው በቃ በደንብ እንትን ብዬ ራሴን በደንብ እንትን ያልኩት ማለት ነው። ልጅ ነኝ። እናም ያኔ ኑ ብሎን ጠርቶን ቤት ገብተን እንደዚህ ተሰብስበን ቁጭ ብለን የሆነ እንዴት ነው ክርስቲያኖች ቤት ብዙ ጊዜ የሆነ የማርያም ሥዕል ግድግዳ ላይ ትደረግና መጋረጃ ይጋረድና ከስር ቄጠማ ይጎዘጎዝና ሻማ ይለኮስላታል ማለት ነው ከስር ና ያን ያኔ በቃ በሌለ ሁኔታ በጣም አሳምሮ ምናምትን ብሎን ከትንሽ ገብተን ምሳ ምናምን አቀረበ ማለት ነው እዛ ዛሬ በዓል ነው፣ የእናታችሁ በዓል ነው፣ ተነሱና ለእናታችሁ ስገዱላት ምናምን አለን ማለት ነው። ያኔ ለምንዋት ነገር አለ እንደዛ አለን እና እኛ ደግሞ ሁላቸውም ተነሱ ተነሶ በቃ ማጎብደት ጀመሮ ማለት ነው። እኔ ደግሞ እነሱን ብቻ ነው ማየው። እና አጎቴ፣ እንዴ ይሄ ነገር እኮ አጎቴ ስዕል ነው እንዴ፣ ለምን እንደዚህ አድርጉ ምናምን ትላለ። ባለፈው እኮ እናቴ ገበያ ሄዳ በሁለት ብር ነበረ ገዝታ የመጣችው ምናምን አልኩት ማለት ነው ለአጎቴ። አንቺ እንዲህ አይባልም እንደዚህ አይባል ምናምን ብሎ ተቆጣኝ፣ በጣም ተቆጣኝ። አይ አጎቴ እኔ ይህንን አላደርገውም እኔ በቃ አልበላም እቤት እሄዳለሁ ምናምን። እኔ እናትሽን ሳሚያትና ትሄጃለሽ አላይ ማለት ነው እኔ አልሄድ ማለት አልፈልግም እሄዳለሁ። እናቴ ደግሞ ቤት ነው ያለችው። ሁለት እናት የለኝም፣ አንድ እናት ነው ያለችኝ። ለምን ይሄንን ሳሚት ትለኛለ ብዬ በጣም ረብሻ ፈጠርኩኝ ማለት ነው። እና በጣም ተቆጣኝ። በቃ ይሁን እንደ መምታት እኔ እንዲመታኝም ነገር ሆነ። በቃ እንደምንም ፈራሁት። እቤት ለፋዘር ደግሞ ኃይለኛ ነው። በዚህ ነገር የሆነ ነገር ሲባል ይቆጣል ማለት ነው። ነይ በቃ ዛሬ ቤት እጂ ለፋዘር ሳናገርልሽ ነይ። ግብያ ላይ ማለት ነው ገብቼ ያንን ስዕል። እንደምንም በቃ ያው ከፍራችም ልጅ ነው ይመታኛል በቤት ተናግሮ ያስመታኛል ብዬ ፈርቼ ሄጄ ቀስ ብዬ መጋረጃ ውስጥ ገብቼ በቼ ዳብሳት አለው ማለት ነው። እና አንቺ አሁን አቅም ካለሽ ይሄንን እንትን ለኩሼብሽ አሁን ራስሽን ማዳን ትችያለሽ፣ ነገር ያልኳት ነው፣ እየጠየቅኳት ነው ማለት ነው። ያው ግን እዛ ጋር የጸለይኩ ነው የመሰለው አጎቴ እና አሁናቺ ቆይ እንዲ በጄ ነካ ነካ የሆነ እንዲ ቆንጣጥ ነገር አለ ልጅም ነገር ነኝ አረለ እና የሆነ በጄ ትናገራለች ነገር እንዲ ወረቀቱን ጠቅ ጠቅ ማለት ነው እና የሆነ ሰዓት ላይ ጸልይ ያለው ብዬ ወጣሁን። ከዛ እሺ ብሎኝ ታልበላ ምንም ሳልል ወጣሁን የቤት ሄድኩኝና እና ሰማች። ላጎቴ ለፋዘር ነገረው እና ለምን ይሄንን አደረግሽ ምናምን ሲለኝ አንደኛ ግድግዳ ላይ የተለጠፈው ወረቀት ነው ከስር እሳት ተለኩሶ ላታል። አጎቴ በግድ ካልሳምሽ ሲለኝ በዛ ነው እኔ አልስምም ብዬው ተናግሬ ነው ምናምን ጸልያት ምናምን ሲለኝ በዛ የተመጣ ነው የተናገርኩት አልኩት እና አይባልም፣ እንደዚህ አይደረግም። እሷ ማለት ለእኛ እናታችን በቃ ብዙ ነገር የምታደርግልን ምናምን ብሎ አለ ማለት ነው እና እረ ለአባቴ ከአባቴ ጋር ክርክር አይሆንም። እሷ የኔ እናት አይደለችም፣ እናቴ እሷ ናት። ስለዚህ አንተ ይህንን አድርጊ ብለህ ለምን ትለኛለህ? ለምን ትለኛለህ? እኔ አላደርግም ነው ምን አልኩት። እሷን አልስሜም ወረቀት ነው። ለዚህ ወረቀት ደግሞ እኔ አልሰግድም አልለምንም። ባለፈው እናቴ ገበያ የለች በስንት ብር ነበረ ገዝተሽያ ተመጣሹ ምናምን ብዬ ያልኳት ማለት ነው አባቴ። እሷ ደግሞ መጀመሪያ ላይ ሙስሊም ነበረች፣ ሙስሊም ነበረች ያው ስለዲንም በደንብ ስለማታቅ አባቴን ከፍራ ነበረ ያገባቸው ማለት ነው። ግን ያው ትፈራ ነበረ፣ ብዙ ግልጽ አትሆንም ነበርና ያው በቃ ተይ ለአባትሽ እንደዚህ አይነት ንግግር አትናገሩ፣ ይመልስ አትስጩ፣ በቃ እሺ በይ ምናምን ትለኝ ነበረ። እና ከቤት ውስጥ በጣም ለየት ትል ነበረ። በዚህ ነገር ጠይቀው ነበረ፣ ቤተክርስቲያን ሲሄድ የሆነ ነገር ሲያረግ ለምን ይሄንን ነገር ታደርጋለህ? አባቴ ለምን እንደዚህ ታደርጋለህ? ለምን ግድግዳ ትስማለህ? ምናምን እለው ነበረ ማለት ነው። እና ያው ሁላቸውም ቤት ውስጥ ሁላቸውም ሲጠመቁ እኔ ደግሞ እምቢ ብዬ ነበረ አልጠመቅም ብዬ። ለሁላቸውም ደግሞ አንገታቸው ላይ መስቀል ሲያስሩ ለእኔ ደግሞ በቃ እምቢ እለው ነበረ፣ አላስርም እለው ነበረ። ወይ ታሰርልኛል በሆነ ነገር ቆርጬ ጥሯለሁ፣ ወንዝ ላይ ምናምን ውሃ ውስጥ ከተዋለው እና የክርስቲያን ስጋ ደግሞ ብሞት አልበላም፣ ምንም ቢፈጠር አልበላም፣ የክርስቲያን ስጋ ማለት ነው። በዚህ በዚህ ደግሞ እናት ግራ ግራት ትጋባለች እና ብዙ በጣም እናገር ነበረ፣ ለምን እንደዚህ ምናምን ታደርጋለ ምናምን ብዬ ስናገረው፣ ያው ቤተሰብ ደግሞ ታማለች ነው የሚባለው። ታማለች፣ የሆነ ነገር ሆናለች፣ ወይ ጸበል ሰዳት ወይ ደግሞ ቄስ ይምጣና ከቤት ውስጥ እናስቀድስባት። ነው ያው የሆነ የሚደረግ ነገር አለ፣ እሱ እናደርግባት ያው በቃ እንደዚህ ስትሆኚ ደግሞ ያው አንቺ በመስቀል ነው የምትቀጠቀጩ። በቃ ሰይጣን አለብሽ ወይ ውጣላት ነው። እኔ ደግሞ ጤነኛ ነኝ፣ ምንም አልሆንኩም። ውስጥ አእምሮዬ ሌላ የሚፈጥርብኝ ታሪክ ነው እንጂ ምንም አልሆንኩም። ያው ግዴታ በቃ ቤተሰብ በግድ ሲይዝሽ ይሄ ነገር አስበሽዋል፣ እንደዚህ ስትደረጊ በግድ ተይዘሽ እና በቃ ቤተሰብ ደግሞ እኔ እንደታመምኩ ነገር አድርገው ነበር የሚያስቡት ማለት ነው። በልጅነቷ ወይ ተላክፏታል የሆነ ነገር ሆናለች እንዴት እንደዚህ አይነት ነገር እንደዚህ ይላል። በቃ ቀስ ብለሽ ደግ አንቺ ልጅ ነሽ፣ እንደዚህ አይነት ነገር ለምን ትጠይቂያለሽ? አንቺ ገና ነሽ ምናምን ብሎ ይሉኛል ማለት ነው። በመሃል ደግሞ ያው ወንድሜም የለም እኔ እና ታናሽ እህቴ ብቻ ነን። ሁላታቸውም ደግሞ አዲስ አበባ ሄደዋል። ታላቀቴ ደግሞ ያው ሙስሊም ናት። እሷ ደግሞ ቤት አትመጣም። በቃ አግልለዋታል ማለት ነው፣ ሙስሊም በመሆኗ። ያው በቃ እስልምና በጣም በቃ በጣም የሚያስጠላ እምነት አለ አይደል ሰው የሚገድል ለሰው ክብር የሌለው እንደዛ ነገር ነበረ ተደርጎ የሚታሰበው ነበር እና የሆነ ጊዜ ላይ በቃ አባቴ እንደዚህ ሲሆን እኔ በቃ ወደ እህቴ መሄድ ፈለጉኝ ወደ አዲስ አበባ ማለት ነው እዚያ ላይ የአራተኛ ክፍል ተማሪ ነበርኩኝ እና ትምህርቴን አቋርጬ መሄድ ፈለጉኝ እኔ አባቴ ደግሞ ቤት ውስጥ እኔ እንዲሄድ አይፈልግም ያው በቃ ታማለች ብሎ ስለሚያስቡ የሆነ ነገር ትሆናለች ግን እኔ ታምሜ ሳይሆን ውስጤ ላይ በቃ የፈጠረብኝ ጥያቄ አለ እና እኛ ጎረቤት አሉ እዛ ጎረቤቶች ቤቶች አባባ ነበሩና ይጠራኝና እኔ ሄድና እሱ ቤት እኛ ቤት እኮ አራት ነን ግን እኔ አንድ ብቻዬ ነው የሚሄደው ግን ብዙ ሰው ሆኜ ነው የሚሄደው ከጎን ጎኔ የሚጮህ ነገር አለ እና ደግሞ በቃ አለ አይደለ የሆነ ውስጥ ሲሆን አለ አደለ ሱሊ አድርጊ ልበሽ ጸጉርሽ ልቀቂ እንደዚህ ብለሽ ይጂ እንዲ ብለሽ ይጂ በቃ የሆነ የሚል ነገር አለ እና እኛ ቤት ደግሞ ይሄ ይሄ ነገር የለም። እዚህ ቤት ሲመጣ ደግሞ በጣም ደስ ይለኛል። አትውጪ አትውጪ ይለኛል እና ከቻልክ ፋዘር እንገረውና እኔ ወደ አዲስ አበባ እንዲሄድ አድርገህ ምናምን እያልኩት እናገረው ጀመረ ማለት ነው እና እሱ ደግሞ ልጅ ናት፣ ለዛም ነው ጥያቄ የምጠይቅህ ለዛም ነው እንደዚህ አይነት ጥያቄ የምጠይቅህና ልጅ ስለሆነች ነው በእርጋታ መልስ ስላት ምናምን እያለ እንትን ይላል የጎረቤት እና አባቴ ደግሞ በቃ ከኔ ቤት ከልጆቼ ለየት ያለች ልጅ ለየት ያለች የተፈጠረች ልጅ ብትኖር ቺ ናት በቃ ወይ ፈጣሪ ውሰድሽ ወይ የሆነ ነገር ያድርግሽ አለ አይደለ እንደዚህ አይነት ጥያቄ ስትፈጥር ቤት ውስጥ በቃ አባቴ ደግሞ በጣም ቴንሽን ይሆናል በእኔ ማለት ነው ይመታኛል ለምን እንደዚህ አይነት ጥያቄ ጠቅ ያለች ዝም ብለሽ አልፈሽ ተማሪ የትም መሄድ የለም ያለ ብዙ ነገር ይናገረኛል እና የሆነ ሰዓት ላይ እህቴ እንትን ለማለት ወደ እኛን ያው ዳዓዋ ታደርጊያለሽ አንቺ ሙስሊም ሆነሽ ለቤተሰቦችሽ፣ ግዴታ እስልምና ከገባሽ ለቤተሰቦችሽ ዳዓዋ ላድርግ እኔ ጀነት ሲገባ እነሱ ሳት ሲገቡ በቃ ምትል ነገር አለ እና እሷ የሆነ ጊዜ ላይ ዳዓዋ በስልክ ደውላ ነው እንደዚህ እንደዚህ ምናም ብላ ስትል ሁለተኛ እኛ ጋር እናት አለኝ አባት አለኝ ብለሽ እንዳትደውይው፣ እዛው ሄደሻል፣ እዛው ሁኚ፣ በቃ አንፈልግሽም ማለት የገባሽበት እምነት እነዚህ እያሉ በቃ እንትን ይሏታል፣ ያጥላሏታል ማለት ነው። የሆነ ሰዓት ላይ እሷ አረገዘች ማለት ነው። ያው እኔ እዛ ጋር በጣም ለእኔ እንትን ይሉኛል አንደኛ ታናሽ እህቴ ወደ እሷ እንድትሄድ እንጂ እኔ እንዲሄድ አይፈልጉ። ምክንያቱም እኔ ብዙ ጥያቄን ስለምል እኔ ሙስሊም መሆን ነው የሚመስላቸው ማለት ነው። እና የሆነ ጊዜ ላይ እህቴ ወደ ገጠር ላይ ወይ ከእኔ ከአንዷ እህቴ እንዲላክላት ፈለገች ማለት ነው። አጠራ ጠር ያደረኩኝ ምነቅርሽ፣ ባለፈው ስለነገርኩሽ ነች፣ አዲስ ዜና የምጠየቂኝ ነገር ካለ በመሀልም እየጠየቅሽ እናም በመሃል እህቴ አንዳችን እህታችን ሊላክላት ፈልጋ ደውላ በቃ እኔ አሁን በጣም እንትን ስላልኩኝ አንዳቸው ላኩልኝ ስትል እኔ መሄድ ፈለግኩኝ ማለት ነው፣ እና ብድግ ብዬ እኔ መሄድ ፈልጋለሁ ምናምን አልኩኝ። እና ለምን መሄድ ትፈልጋለች? በዛ መሀል በቃ በጣም ተቆጥጧት፣ እዟ ማንም አይላክልሽም እዛው ባልሽ ሰራተኛ ይቅጠርልሽ ምናምን እያለ በቃ እንትን ይሏት ነበረ። እኔ ደግሞ አባቴ በቃ ያው በዚህ ማለም አባቴ ብዙ የሚያደርጋቸው ነገራቶች አሉ። አንደኛ አባቴ ይጠጣል፣ በጣም ይሰክራል። እቤት ውስጥ ሰክሮ መጥቶ የሚያረጋውን ባህሪ በቃ በጣም ለየት ያለ ነውና በቃ እናንተን ካልገደልኳችሁ በቃ አለ፣ እንደዛ ነገር ነው የሚለው። እና በቃ ይሄን ይሄንም ነገር ደግሞ በጣም በቃ እንትን አላለኝም እና ለእናቴ እናቴም ደግሞ እንደዚህ እንትን ስል ትደግፈኛለች ያው የሆነ ነገርም ይደርስባታል ብላ ስለምታስብም እንትን አትልም እሺም አትልምም። ያውም ትመክረኛለች ቀስ እያለችም እና የሆነ ጊዜ ያ እህቴ እንትን ስትል ላኩልኝ ስትል በቃ ትንሿ እህቴ ልትሄድ ወሰነች ማለት ነው። እና በቃ አሁን አባቴ እኔን ከፈለገ ይግደልኝ ከፈለገ አንቆ ይግደልኝ። አሁን በቃ ለመጨረሻ ጊዜ ጥያቄ ጠይቀዋል አባት ያልኩት እና የሆነ መጀመሪያ ላይ የሚመሰል ሲሆነ ኢየሱስ ክርስቶስ ያው ጌታ ነው ለእኛ ሞቱ አልተሰቅለዋል አደለ የሚባለው ስለዚህ የሆነ ሰፈር ላይ ደግሞ ይሄንን የሚያደርጉ ሰዎች ነበሩ ትልቅ የቴሌቪዥን ያመጡና መንገድ ላይ ያስቀምጡና ይ ኢየሱስ ክርስቶስ ለእኛ ብሎ እንደዚህ ሆነልን ለእኛ እንደዚህ ብሎ ለእኛ ተሰቀለልን ምናምን እያሉ እንደ ፊልም ያሳዩን ነበረ ማለት ነው እና በዛ ሰዓት ደግሞ ይሄ በቃ በመስቀል እንደዚህ በሚስማር ምናምን እየተቀጠቀጠ እንደዚህ እየሆነ፣ እኔ ለራሴ ጥያቄ እጠይቃለሁ። እንዴ ፈጣሪ ከሆነ ሰዎች እንደዚህ ሲያደርጉት ለምን ተነስቶ እራሱን ለምን አያድንም? እንደዚህ ከሆነ ለምን እንትን አይልም? ለምን እንደዚህ ሲመቱት እንደዚህ ሲያደርጉት ለምን ዝም ይላል ብዬ አሁንም ሌላ ጥያቄ ማለት ነው። ቤት ሄድኩኝና ለእናቴ እናቴ ያልኳትና እና እኛ ይኸው መስቀል ላይ ተሰቅሏል፣ ግድግዳ ላይ አለ፣ ይሄንን ጌታ ብሎ ያመልኩታል። እንዴት ደግሞ ጌታ ሊሆን ይችላል? እንዴት ፈጣሪ ሊሆን ይችላል? ይሄ እኮ ሰው ነው። ስለዚህ ይሄ ሰው እኮ ነው፣ ምንም ፈጣሪ አይደለም። እረ እናቴ በደንብ አድርገሽ ዩ ነይ ምናምን ብያት፣ እንዲህ በደንብ አድርጋ በቃ ተይ፣ እንደዚህ አይባልም፣ እንደዚህ አይነት ነገር አትጠይቂ ትላል። ሰው ነው፣ ለሰው እንዴት ይሰገዳል? ሰውን እንዴት እንደዚህ ይደረጋል? ስለዚህ እኔ ደግሞ በቃ ይሄን ነገር አባቴ ይሄን ነገር አድርጊ ብሎ በግድ እንትን ይለኛል። እኔ ደግሞ ይሄ አባዬ የሚያደርገው ነገር ስለማድ አላደርግም። እና እህት ያለችበት ቦታ እንድሄድ እፈልጋለሁ። በቃ ለእኛ ብሎ ብዙ ነገር ሆነልን ለእኛ ብሎ ተሰቀለልን በቃ ይሄ ጌታችን ነው ለሱ ነው የምንሰግደው ለሱ ነው ብዙ ነገር የሚደረገው ብላ ትለኛለች እናቴ ማለት ነው። ያው ስለምትፈራ ነው ቀስ ያለች እና በመሀል እናቴ ይሄንን ኢየሱስ ክርስቶስ ጌታ ነው እያሉ እንደዚህ ሲያመልኩት እንደዚህ ሲሆን ግን ምንም ራሱን አያድንም። ይሄንን ነገር ሁሉ ስቃይ እየደረሰበት ምንም አይነት ነገር የለም። እንዴት ታዲያ እሱ ራሱን እንደዚህ የሆነ ራሱን ማዳን ያልቻለ እናንተ እንዴት ትሰግዳላችሁ? በቃ ምናምን። በቤት ውስጥ በጣም ረብሻ ተፈጠረ ማለት ነው። እና በመሀል በቃ እህቴ ራሷን መቋቋም አቃታት ማለት ነው በጣም ስታማ ከቤት ውስጥ ያው ትንሿ እህቴ ብዙም እንትን ማለት አልችልም ያው እኔ ነኝ አንደኛ ያላቸው አማራጭ እኔን መላክ ነው ያለባቸው እህቴ ያው አሁንም ለሁለተኛ ድጋሚ በሌላ ሰው አድርጋ አስጠየቀች ማለት ነው ከሁለቱም አንዷ እህቴ ላኩልኝ ምናምን ብላ ማለት ያው እኔ ታምም ያለው ያው እነሱ እንደታመሙ ነው እንደታመምኩ ነው የሚያስቡት አንደኛ እሷ ታማለች በቃ ትንሿ እህትሽ ትመጣልሻለች ምናምን ሲሏት፣ ለአንቺ ጠመሻል፣ ከኛ ወጥተሻል፣ ግን ፈጣሪ ወደ ልቦና ይስጥሽ እና ወደ ልቦናሽ እስከምትመለሽ ድረስ ትንሿ ትሽልክልሻለው ያው እሷንም ወደ አልሆነ ነገር እንዳትከቻት እያለ ያው ይረግሟታል። በመሀል አይ እኔ እሷ ከሄደች አንደኛ ህፃን ልጅ ናት፣ ትወድቃለች፣ ድንጋይ ላይ ከወደቀች እኮ የበለጠ እንዲህ ትሆናለች እያልኩኝ አባት ማስተባበል ጀመርኩኝ እና ምንም አባቴ እምቢ ያለ ማለት ነው። የጎረቤት ሰውዬ አሁንም እሳቸው ጋር ሂጅ፣ እኔ አዲስ አበባ እንዲሄድ ለፋዘር ጠይቁት፣ ፋዘርን እንደዚህ እንደዚህ በለውና አዲስ አበባ እንዲሄድ አድርግልኝ ምናምን ይለው ነበር። በመሃል የጎረቤት ሰውዬ አባቴ ጋር መጥቶ በቃ ትንሿ ትቀመጥና ታላቋ ትሄድ፣ እናንተ እዚህ ሆኑ ምናምን፣ እሷ እዚህ ትሆንና እሷ ትሄድ ምናምን ሲል እሷ እኮ ያቺ ያለችው ያለችበት እምነት ጥሩ እምነት አይደለም፣ ልጆቼንም ያልሆነ ነገር አድርጋ ትመርዝብኛለች። እና ምን ይላል ማለት ነው ፋዘር እዛ። በመሀል በቃ ምንም አማራጭ የላቸውም እሺ ሂጂ ያሉኝ። ወንድሜ መጣ ያኔ። ምን ነበረ መሰለች? የመስቀል በዓል ነበረ ማለት ነው። ለመስቀል ወንድሜ መጣ። መስቀል ካለፈ በኋላ ይዞኝ ሄደ ማለት ነው እና አዲስ አበባ ሲሄድ በጣም ነው ደስ ይለኝ ድጋሚ በቃ የተወለድኩኝ የመሰለኝ ምክንያቱም ውስጤ ላይ ያ ሁሉ ነገር አለ እዚህ ጋር ያለው ሀያት ሌላ ነው እና እህቴ ደግሞ ያለችው ሌላ እምነት ውስጥ ነው እሷ የምታደርገውን ነገር ነው ማየት የምትፈልገው እና ሄድኩኝ ወደ እሷ ጋር እሷ ጋር ከሄድኩኝ በኋላ በቃ የእኛ የጎረቤታችን ድባብ ማለት ነው እሷ ቤት አለ እሷ ቤት በቀን አምስት ጊዜ ትታጠባለች። ይሄን ነገር አላውቅም፣ ብቻ ያው ትታጠባለች እና ቤቷ ውስጥ ያለው ነገር ለየት ያለ ድባብ ነው። እኛ ጋር ያለው ሌላ ነገር ነው። አንደኛ እኔ ብቻዬ ስራመድ፣ ብዙ ሰው ሆኜ ነው የምራመደው እና እህቴ እሷ ጋር ስመጣ በጣም ነው ደስ ያላት ማለት ነው እና እምባ ይተናነቀኛል እና ባለፈው በጣም ነው ያለቀስኩት። አዲስ ያው ማልቀስ አልፈልግም እና ቋሽሾ ባይናገሩብን ስለ ረሱል ሰለላሁ ዐለይሂ ወሰለም እንደዚህ ብዙ ነገር ባይናገሩ ባያወሩ አፋቸውን ቢቀጥቡት፣ ነገ እነሱ ብቻ እንደዚህ ማድረግ አልችልም እና እንዲህ መናገር አልችልም ለእነሱ ብቻ ነገ ያ ነገር ወይኔ ምን አለበት ለካ እስልምና ውስጥ እንደዚህ አይነት ነገር አለ እንዴ ብሎ የሚቆጩበት ነገር ባያደርጉ፣ እንደዚህ የሚያሳፍር የሚያስጠላ ቃላትን ባይናገሩ ባይ ነኝ፣ ለክርስቲያኖቹ ማለት ነው እና ይሄንን ከማድረግ ብትቆጠቡ እኛ ለእናንተ ክፉ አይደለንም እና እኛ የሰውን እኛ እምነታችሁን ስታከብሩ እምነታችሁን እናከብርላችኋል።